ቤተሰብ አሁን የሰማሁት አስደንጋጭ ነገር አለ ማለት ነው። ብሩኬ እንደገና ታሟል። ትናንት ከህመም ሳይነቃ ገና አንድ ከኒን አንድ ቀን እረፍት እንዳደረገ መታችሁ። በዚህ በዛ ምንድን ነው ያሰባችሁት? ይሄ ልጅ ምን ልታደርጉት ነው ያሰባችሁት ግን አልገባኝም። ቢያንስ እንኳን ህመሙን እስከሚያገግም አትጠብቁትም? እነ ፍፄ እነ ሄኖክ፣ ሀይሚ ለምንድን ነው ዝም ማትሉት? እንደገና ደግሞ ማንም ይበለው ዳኒ ነው ማንም ይባል ልጁ ያን ልጅ ማለት ነው ተልእኮ ነው የመጣው። ስለዚህ ድረሱለት ለብሩክ ከምሬንም ነግራችሁ። ብሩክን የሆነ ነገር ከተደረገ በኋላ የሆነ ከታመመ የሆነ አክሲደንት ከደረሰበት በኋላ ውይ፣ ውይ አይረባም። በቃ ልጅቱ ብዙ ብሮችን እንትን እያለች እየሰበሰበች ለብሩኬ እንትን ማርያም፣ ብሩኬን የሆነ ነገር ካደረግክልኝ ወይ ካሳሰርክልኝ፣ ብቻ እየሄድክ ተጋፈጣቸው እስካለችው ድረስ ያንን ደግሞ በቃ ህይወቱን የሆነ ነገር አድርጋ ቢደርስበት አንደኛ እነሱ ሊያሳስር ነው፣ ሁለተኛ ለህክምና ብሎ እነሱ ብዙ ብር ሊያስወጣቸው ነው የሚፈልገው ማለት ነው። ስለዚህ እባካችሁ እባካችሁ ይሄን ቪዲዮ ለሁሉም ሻር እያደረጋችሁ ለጨረቃ ፋሚሊዎች እንድታደርሱል እፈልጋለሁ። ልጅቱ አሁን ብዙ ነገሮችን ልታወጣ ነው። ትናንት ከኔ ጋር ራሱ ግሩፕ ላይ ገብቸ ነበር እና በጣም እየተጣላን የነበረ ሪከርድ እንዳላወጣ ብዙ የሆነ የሚያስጠላ እንትን ስላለው ማለት ነው ና ሬሲት የወርቅ ፎቶ የፒ የላፕቶፑን ፎቶ የእናቴቱ የተለከላትን ወርቅ ፎቶ ምናምን የጊፍት ፎቶ ስክሪንሻት እያደረገች እንዳለ እዛ ግሩፕ ላይ ደርድራ ነው ያለችው። ስለዚህ ወዳና ፈቀደ ስለሰጠች ድረስ እስከሰጠች ድረስ ያንን ጊፍትም ሆነ ምንም ማን ነው ተጠያቂ የሚሆነው? እኛ ምን ብለን ነው ቡርኬ ልንጠይቅላት የምንችለው? እስኪ ንገሩኝ። ከዚም በኋላ ያንን ካልመለሰልኝ የሆነ ነገር አድርጌ ቡርኬን ተበቀል ያሳየዋለው እሱ እንደዚህ አድርጎኝ ከቀረ እንዴ ምንድን ነው እያሰብሽ ያለሽው ሴትዮ? ምንድን ነው እየሆንሽ ያለሽው? ያደርግሽ ያለሽውን ነገር እያሰብሽበት ነው? እራስሽነትሽን እያወቅሽው ነው ወይ ዝም ብለሽ ነው እንትን የምትይው? እና እኔ በጣም ነው ተሰፍሪው ከምሬ ነው የምነግርሽ። በጣም በጣም ማለት ነው፣ የሃይሚና የብሩኬን ህይወት እንደዚህ ለመበጥበጥ ተነስተሽ፣ የተነሳሽው ነገር መቼም አይሳካልሽም። መቼም መቼም ማለት ነው፣ መቼም ማለት ነው። እና ለሃይሚ የምትልክላት ጉድ እምትልክላት ጉድ ይሄን ስክሪንሻት እያደረገች ምናምን ለሀይሚ እየላከችላት ነው። ሀይሚ ደግሞ ትክክል ነው እውነቷን ነው እያለች ነው እየተቀበለች ያለችው። ለምን ካደረገችው አንጻር ማለት ነው። ለብሩኬ እኮ ከአንቺ በላይ ብዙ ጊፍት የተሰጠው ሰው እኮ አለ። ብዙ ነገር ያደረግለት ሰው እኮ አለ። እንዲ አንቺ ለምንድን ነው ከዚህ በላይ ያደረግኩለት ብለሽ የሆነ ልትበጠረቂ እና የሆነ እንደዚህ ያደረግ የለት እንደዚህ ያደርግ የለት ብለሽ አደባባይ ወተሽ የሰጠሽውን ስጦታ ዘርዝረሽ ልትናገር የቻልሽው እንዴ ያፈቅደኛል ብለሽ ነበር። እን ጊፍት ሲሰጪ ወርቅ ስገጅለት ላፕቶፕ ስገጅለት የነበረው እያ ቁሾችሽ እንዴት ነው እንትን የምትዩ ያማቸው? እንዴ አንድ አንድ እኮ እንጃው ማሰቢያችሁ ምን እንደሆነ አላውቅም። እንደገና ደግሞ ብሩኬስ ከሚድል እረፉ፣ ተውት። ከምሬንም ነግራችሁ እረፉ። በቃ ቢያንስ ህመሙን ያገገምበት ጨጓራ ህመም ማለት በጣም ከባድ ነው። ከምሬንም ነግራችሁ ንዴት፣ የሆነ እንትን ነገሮች ምናምን፣ እነዚ ነገሮች ናቸው በጣም የሚረብሹትና በተቻላችሁ መጠን እባካችሁ ለብሩኬ ቢያንስ ትንሽ ቀን እረፍት ሰጡት። እንደገና ደግሞ ቴዲን ሃይሚ የማትፈልጊ ከሆነ ቤትሽ አለማስገባት ትችላለሽ። ገባሽ? ቤትሽ እያስገባሽ የሆነ ነገር እንዲፈጠር እያደረግሽው ያለሽው ነገር ብታቆሚ ይሻላል። በቃ ቤት ያትደረስብኝ ብለሽ በር ካልከፈተሽው ማንም አይከፍተውም። የእናንተ ቤት ዝም ብሎ እንትን ነው አደለም፣ አይደል? መስሪያ ቤት አደለም፣ ዘው እየተባለ የሚገባበት አይደል? ቤት ነው አደለም? ሎክ አታደርጊም እንዴ? ለምንድነው? ማንም ካሜራ ሲደደቅኖ እያለ ሲጀመር ይሄ ልጅ ከእናንተ ውስጥ እራሱ በቃ ብሩክ መቷል። ካሜራ አለ እና አሁን ግባ እያላችሁ የሚደውለት ሰው ራሱ አለ ይመስለኛል ማለት ነው። ሁሌ የሚገባው ካሜራ ባለበት ሰዓት ነው የሚገባው ይሄ ልጅ። ስለዚህ ከእናንተ ደግሞ ለዚህ ለቴዲ ደግሞ የሚያቃጥርለት ሰው እንዳለ እርግጠኛ ነኝ። አሁን ገብቶኛል፣ እርግጠኛ ነኝ ማለት ነው። እና ልጁ ማን ነገረው ማለት ካሜራ መደቀኑን ይህን ሰዓት እንደሚቀርጹ ምናምን፣ ማን እየነገረው ነው? ካሜራ በሚደቀንበት ሰዓት እየመጣ ነገር ነገር የሚል ሁሌ እንዲህ እና ባካችሁ እረፉ። በቃ የምታደርጉትን ነገር እረፉ። ስነስርዓት ያዙ። እኔ በጣም እያስጠላኝ ነው ያለው። አሁንስ በጣም ማለት እኔ ይሰለቻል እኮ አንዳንዴ የሆነ የምታደረጉት ነገር በጣም ነው የሚሰለቸው፣ በጣም ነው የሚዘጋው። እና አግባብ ባለው ሜትድ ብታደርጉ አሪፍ ነው ብዬ ነው ማስቡ ሐሚም ደግሞ ለብሩኬ አስቤለት። ብሩኬ አሁን ያለበትን ሁኔታ ተረጅው ዝም ብሎ እንደ ዋዛ ዝም ብላችሁ እንትን ያላችሁት አይደለም፣ ከምሬ ነው ነግራችሁ። በጣም ነው የሚያጠቃችሁ ጨጓራ፣ የጨጓራ አሲድ በጣም ነው የሚባላችሁ፣ በጣም ነው የሚያጠቃችሁ። እና ገና ትናንት አልጋ ላይ ሆኖ አንድ ቀን እንኳን እረፍት ሳያደርግ እንደዚህ ፀብ መልሳችሁ እዛው ላይ፣ ይሄ ልጅ እንዲህ ቢሰው ነው የምፈልጉት? እንዲድን አልፈልግም ማለት ነው እንዲድን አልፈልጉም? የጨጓራ አሲድ እኮ በጣም ከባድ ነው። ጨጓራ ሲሆን የጨጓራ አሲድ ነው ያለበት ብሩኬ ደግሞ የተባለው ማለት ነው። እና እረፉ፣ የምታደርጉትን ነገር ብታርፉ አሪፍ ነው ብዬ ነው የማስበው። እንደገና ቴዲ ደግሞ በቃ ብሩኬ ላይ እንዲመተው ብሩኬ እንዲመተው ወይም በቃ ወይም እንትና ሄኖክ መቶት ብሩኬ በቃ ልክ ብሩኬ እንዳደረገው አስደርጎ ብሩኬ ማሳሰር ነው የሚፈልገው ገባችሁ? በቃ ቡርኬን የሆነን ወንጀል ተደርጎ እንዲታሰር በአሁኑ ሰዓት ትንሽዬ ነገር የሆነ ወንጀል አንተን በሉ፣ እስራቱ ከባድ ነው ልንገራችሁ፣ ከምሬንም ነግራችሁ። እና ሙሴ ሰለሞንን እያያችሁት ነው። ምንም በትንሽ በሲምፕል ነገር በማብራት ነው ታስሮ ሁለት ሳምንት ምናም ሊሆነው ነው። ጆን ዳኒል እያያችሁት ነው አደለም። ታዋቂ ሰዎች በቃ እስር ቤት ከገቡ መውጪ የላቸውም። ስለዚህ ቡርኬ የሆነ አደጋ ቡርኬ ምንም አይነት ነገር ቢልህ ምንም አይነት ከዚህ ልጅ ጋር እሰጥ ገባ መግባት የለብህም። ጸጥ ነው ማለት ያለብህ የፈለገውን ትንቢል ቢመታህ ምን ቢልህ ጸጥ ማለት ያለብህ። ከዛ በተረፈ ደግሞ ሀይሚ በርሽን እየከፈትሽ ማንንም ባታስገቢ ቤትሽ ጥሩ ነው ብዬሽ ነው የማስበው። ቤትሽ የማንንም የማንም አህያ የማንም ውሻ መዛል ያደለም። ክብር ያለሽ ልጅ ነሽ። ቤትሽን አስከበረሽ ነው መኖር ያለብሽ። ካሜራ በተደቀነ ቁጥር ና ሄሎ መጥቷለ ብሩክ አለ እየተባለ እየደወለ ያለው ሰው ደግሞ በደንብ አድርገን እናጣራለን። ይህን ሰው እናወጣለን እንጂ ለቴዲ ዝም ብሎ ማንም ሳይነግረው እየመጣ አይደለም። ቡርኬ ነገሮችን ሊወያይ ሲያስብ እሱ ይመጣል ወይም እሱ ቀድሞ ይገኛል እዛ ቦታ ማለት ነው። ስለዚህ እንደዚህ እየተደረገበት ያለው ነገር የሆነ ሴራ ስለሆነ እባካችሁ በተቻላችሁ መጠን ለቡርኬ እንድረስለት። ቡርኬ ልጅቱ ከባድ ወንጀል ከባድ የሆነ ነገር ልታደርስበት ስለሆነ ጥንቃቄ አድርጉ። ቴዲ ተልእኮ ነው የመጣ ከልጅቱ ማለት ነውና እባካችሁ እባካችሁ፣ ልጅቱ በጣም የሆነ ገባችሁ? ብሩኬን ሁሌ በቃ ፈቅረው ዋለው እና የወደፊቱ ፍቅረኛ ይሆናል ብላ ነበር። ሀንድረድ ፐርሰንት ነበር የምታስበው ነበር ማለት ነው። እና ብሩኬ አሁን አይ ሲላት በቃ ያለውን ነገር እንትን እያለች ነው። ከባድ ነው ብቻ።